አባታችን ካባቸውን አውልቆ ከዚህ ሰው ጋር ዱቅ ስሉ ስኑ የሚያስተምረው እሳቸው ናቸው የሚያስተምሩት የሚለው ነገር የሚያጭር ነው አሁን ተወግዞ አልተወገዙም ከሰማው ጋር ማ ስትመነዝሩ እኮ ጳጳሱ ብሄድኛ ጉዳያችን ነው እንዴ ሳጥናኤል የሁሉ አለቃ አልነበረም እንዴ ለምን ፓትሪያርኩ ፓትሪያርኩ ለምን አይፈረጥጡም ወደ ኦሮሚያ አሳባችሁ ከቤተ ክርስቲያኑ ለመፍለስ የምትፈልጉ ሰዎች አድቡ

እንዴት ናችሁ? ሃይማኖትም ፖለቲካ ሆኗል እና ኦርቶዶክሳውያን ስንባል ወደዚህ ዓለም ስንመጣም ከክርስቶስ ልደት በፊት በኋላ ማርያም ማርያም እየተባለልን ነው ይመጣል እዚህ ምድርም ስንኖር በእሷ ጥላ ከለላለው ምንኖር ስንሄድም ደግሞ ማርያም ማርያም እየተባለለን እየታጀብን ነው ወደ ቀድሞ ቤታችን የምንመለሰው። አሁን የመጣሁበት ዋናው ምክንያት አባታችን ከአህያ የዋለች ጊደር ፈስ ተምራ መጣለች የሚባል ነገር አለ። እንግዲህ አህያው ማን እንደሆነ ከዚህ ባለፈው ቪዲዮ ሰርቻለሁ። አባታችን ካባቸውን አውልቆ ከዚህ ሰው ጋር ዱቅ ስሉ ስኑ የሚያስተምረው እሳቸው ናቸው፣ የሚያስተምሩት የሚለው ነገር የሚያጭር ነው። አሁን ተወግዞ አልተወገዙም። አይ ቲንክ አረፍ እንዲሉ እረፍት እንዲወጡ ብሬክ እንዲወስዱ ተወስኗል። የምንሰማው ጫጫታ ግን ብዙ ነገር አለ። በዚህ በኦርቶዶክስ ላይ እየተዘመተበት ባለበት ጊዜ ቆየን የሚሉ አሉ። ከርመንበት እኮ ኖረንበት ይላሉ። ወገኖቼ ገነት ውስጥ እኮ ሳጥናኤል ስንት ጊዜ ነው የቆየው? እንዳውም፣ ታይሚንግ የሚባል ነገር የለም። እዛ ገነት ታይሚንግ የለም፣ ጊዜ የለም። ከሁሉ በላይ ተሞሽሮ እንዳውም ተሽሎ ነው የከረመው። ኦርቶዶክስ ውስጥ ስለከረምክ ታቃለ ማለት አይደለም። እንዲህ ቁጭ ብለህ እየዘነበብህ ነው ማለት ነው። አልተፈቀደልህም ይሆናል፣ አይታወቅም። የሳጥናኤል ቆይታ በገነት የመናፍቅ ቃን ቆይታ በኦርቶዶክስ ከትልቅ እስከ ትንሽ የምትፈረጥጡት ሁሉ ተመሳሳይ። ድንጋይ ባህር ላይ ውስጥ ቢቀመጥ አንድ ሜትር አይዋኝም። አሳ ግን እንደተወለደ ይንዘገዘጋል። ኦርቶዶክሳዊ እንደዛ ናቸው። ለሆድ ለጥቅም፣ በተለይ የምታሰላ ከሆነ አልገባህም። ለምን ቤታችን ጋር ተካራ እንደገባችሁም አልገባኝም እኔ ሲጀመር፣ እንዴ መረጣት ለዛውን በአክብሮት ሽማግሌ እኮ ሊኮባት ነው። ፈጣሪ ኢየሱስ ክርስቶስ ለመቤታችን እኮ ሽማግሌ ሊኮባት ለምኗት ነው። እናት ያደረጋት። ቅዱስ ገብርኤልን ጠይቁ። በጥንቃቄ እንደ ዘካርያስ አይደለም የተነገራት ብጽሕት መንፈስ ቅዱስ ይጸልልሻል ብሎ አስረግጠው እንግዲያውስ እንደ ቃል ይደረግልኝ ያለችው እመቤታችን እንዴ ናና ሊጸልይልህ ስትል አታፍርም እንዴ እሷ ለጻድቁ ልጄን ገነት አስገባ አደለም እኮ የምትለው የእኔ ብጤን ሄን አጢአተኛ ሄን ዱርዬ ማርልኝ እኔን አይተ እኔን ስለወደድከኝ እኔ መከራን ሁሉ ስለተቀበልኩ ከአንተ ጋር እሱን እኮ የምታሳስበው ወዴት ወዴት ነው አንተ ልጸልይልኝ ማንም መንገደኛ ዱርዬ፣ እሷን ደግሞ ዞር በይ ልትል ከፍ ካደረጋት አደረጋት ነው። ለዚህ ነው ትንሽ አንዳንድ ጊዜ አታገናኙ የሌለውን ነገር እኚህን አባት ደግሞ እኚህን አባት ደግሞ ኦሮሞ ስለሆኑ ነው ነዋል አደለም ኦሮሚያ እኛ የምንለው በቋንቋችን ይሰበክ ነው እንጂ ይህ ነገር ነው እንጂ ያለው ደግሞ ቀዶናውን ጥሰ የምትመጣ የምድረ መናፍቅ ማራገፊ አይደለም። የኦሮሞ ሕዝብ የጠፋ ጠፋ ስላልተፈቀደልህም መስመር አብረህ የመኖሩን የምድሩን ማንም አልከለከለም። እንዳውም አብልጠው ውሰደው። የገንዘብ ከሆነ የጥቅም ከሆነ አብልጣችሁ ውሰዱ። እንዳውም እስላምን ብትሆን ፕሮቴስታንትን ብትሆን ጉዳያችን አይደለም። እሱ በዚህ ግን እንዳለ ያለፈችዋን መንገድ ተከተል፣ የቀደመችዋን የአባቶችን መንገድ ተከተል። ተከተለን ነው ይሄድ ነው። በዚህ ጋር ሉትረስ፣ በዚህ ጋር መሐመድ፣ በዚህ ጋር ቡዲስት፣ በዚህ ጋር ምናምን፣ ሁሉም እየጎረፉ እየተሰነካከሉ የመጡት ከቀደመው ሃይማኖት እየኮረጁ ነው። ግማሹ ለሆድ፣ ግማሹ ለዝና፣ ግማሹ ለጥቅም፣ ግማሹ ለስልጣን። እኚህ አባት ኦሮሞ ናቸው። አዎ ኦሮሞ ካልተመለሱም ማወደ እየሄዱ ነው። እንደ ሳጥን አይል ማወቅ ያለባችሁም እሱ ወደ ኦሮሚያ አሳባችሁ ከቤተ ክርስቲያኑ ለመፍለስ የምትፈልጉ ሰዎች አድቡ። ቋንቋ ብቻ አማርኛ የሚሰበከውን አሁን አምቦ የሚናገረውን አምቦ አማርኛ ስለማይችል በአፋን ኦሮሞ ይነገረው። ስለ መቤታችን ቅድስና፣ ስለ ጌታ ኢየሱስ ክርስቶስ፣ ስለ መድኃኒታችን ኢየሱስ ክርስቶስ፣ ለፈጣሪያችን ኢየሱስ ክርስቶስ የእናንተን ክርስቶስ እኛ አናቅም። ስሙ ብቻ ነው ተመሳሳይ፣ በተረፈ ግን ተመሳሳይ ክርስቶስ የለን ነው በጌታ ስም አናቅምና ያንተን ጌታ እኔ ማቀው ጌታ የእኔ ጌታ ከወላዲተ ወላዲተ አምላክ አምላክን የመለደች መቤታችን ቅድስት፣ እንዳውም ቅድስት ድንግል ማርያም ብቻ እኳ አይበቃት። ወላዲተ አምላክ ምን ታደርገዋለ? እንግዲህ አሁን ደግሞ በዚህ ተሰናከል። ወላዲት አምላክ አሏት ብለህ ነቻ። ክርስቶስ አምላክ ነው። ክርስቶስ ፈጣሪ ነው። እኔ አንዳንድ ጊዜ አሁን የምንናደድ ይመስላል አይደል? ሚስጥረ ስላሴ የተሰወረባቸው ሰዎች ስለማይገባቸው ኦርቶዶክሳውያን፣ በተለይ አባትም ቢሆኑ ይሄ ትላንትና ተሰነቃቅሮ የወጣውም ዱርየውም ቢሆን የኔ ብጤውም ቢሆን ቁልፉና ዋነኛው ነገር ሚስጥረ ስላሴ ካልገባቸው እነዚህ ሰዎች ምንም አይገባቸው። ለዚህ ነው እየተንሸረተቱ የሚጠፉት እንዴ። ከሰማው ጋር ስትመነዝሩ መነዝሩ እኮ ጳጳሱ በሄድኛ ጉዳዮችን ነው እንዴ? ሳጥናኤል ሁሉ አለቃ አልነበረም እንዴ? ለምን ፓትሪያርኩ ፓትሪያርኩ ለምን አይፈረጥጡም? ሌላ ፓትሪያርክ ይተካል እንጂ እኛ ከዚህ መስመር ንቅንቃ አንልም። ማርያም እንደተባለልን መጣ ማርያም እንደተባለልን በጥለዋ ለል ኖር ማርያም እንደተባለልን ወደገነት እንሄዳለን። ይህንን ያልገባው ሰው ካለ እባካችሁ ትንሽ አባታችን ልናለቅስ ትንሽ ነው የቀረ። ይመለሳሉ በዛው ይጠፋሉ። እና ኦሮሚያ ደግሞ አታሻፉ። ከዚህ በፊት ያሰብናቸው ያስተምራሉ ብለን ያሰብነው በሙሉ ግማሹ ሌባ ሆኖ ነው የተገኘው፣ ግማሹ ከርቸሌ ነው የገባ። ከርቸሌ ነው ብቻ እስር ቤት። ስለዚህ እኛ ተጀምሮ እስከሚያልቅ እዚህ ምድር ላይ እስካለን ድረስ ማርያም ማርያም ነው የምንለው። ትላንትና አንድ ቪዲዮ ሰርቼ ቪዲዮን ያጠፋሁት በዚህ በምድራዊው ደግሞ በዚህ በብልጽግና በሀገር ቤት የድሃው ልጅ እየታፈሰ ስለሆነ እየተማገደ ያለው በዚህ ጋር ደግሞ እንዲያውም ይሄ ይሻላል። የምድሩ ስቃይ በጣም ይሻላል። ምድር እኮ ለእኛ ከአባቶቻችን ጋር ስናነጻጸር እኮ ምድር ለእኛ እንደ የገነት ታናሽ እህት ናት። ክርስቶስ ከተወለደ በኋላ አባቶቻችን እኮ ገሃነም ሆኖ ነው ክርስቶስን ሲጠብቁ የነበረው እኛ እኮ እዚህ ሲከፋ ማርያም ማርያም እያለን እየተጠለልን ነው እኮ የምንቆየው ወደ ቤታችን እስከምንመለስ ድረስ ስለዚህ ኦሮሚያ የሆነ ሳር የበቀለባት ጨፌ እንጂ ይገነት አይደለች ቢኬርፉል በኦሮሞ ሀሳብህ አትፍለስ እዛው ቆይ አመሰግናለሁ